ሰላም ሰላም፣ እንዴት አላችሁ ውዴዶች፣ ቤተሰቦች። ርዕሱ ላይ እንደተመለከታችሁት ዛሬ የያሬድን እውነተኛ ፍቅረኛ የምናስተዋውቃችሁ ነው የሚሆነው። በእርግጥ አስቀድሞ ያስተዋወቀን ያሬድ ነው፣ እኛ ደግሞ እናንተን እናስተዋውቃችኋለን ማለት ነው። በዚህ ቪዲዮ ያሬድ እሷ ከመግባቷ በፊት ከልጆች ጋር ጨዋታ ይጫወት ነበር። ሶሲና አቤኔዘር የተሰኘ ጓደኛቸው ጋር ላይ ላይ እየተጫወተ ነበር። ድንገት ኮሜንት ላይ የእሷን ኮሜንት ሲመለከት ደግሞ ደጋግሞ እየወጣ ነበር ሰሞኑን እኮ በቃ እንዴት እንደምታዝገኝ አልገባችሁም። በቃ እብድ የሆነች ልጅ። የያሹን ይዘሽ ነው መተው ብለሽ የጠፋሽው፣ ራስ ግዘሽለት ነው ግን ረበሽ ናችሁ መሰለኝ። ችግር አለብሽ የሆነ አይቼ ነበር። ከዛ በኋላ አልቀበድም ብላኝ እሷን የጠበኩ። ይህንን ካላቸውና ደጋግሞ ከወጣም በኋላ ቤዛ እየጠበቀች ነው ብሎ ጥሏቸው ተወው ነበር። ቤዛ ሲል ግን እኔ የአፍላ ፍቅሯ ቤዛ እንጂ እውነተኛ ይቱ ቤዛ እንደምትሆን አልገመትኩም ነበር። የተናገረውን ነገር እስኪ እንዳትመጣው በሉ። እቺ ሰክን ትለቅልኝን አሉጣ ቤዛ እየጠበቀች ነው። ሰላም ሰላም! ሄዶች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን እንግዲህ አንድ ሚስጥር እናወጣለን። በትናንትናው ዕለት ያሬድና አንዲት ንስት ላይቭ ላይ ነበሩ። ጂንስት እንግዲህ ትክክለኛ ይቱ ቤዛይነች ሲል አስተዋውቋል። ይሁና ግን ቪዲዮ ሪከርድ በማድረግበት ወቅት የድምፅ ጥራት ችግር ስላለበት ቪዲዮ ሚውታርቄዋለው ይሁንና ግን አንዳንድ መረጃዎችን ኋላ ላይ ሪከርድ ያደረግኳቸውን የማሳያችሁን የሚሆነው አብራችሁን ከዘለቃችሁ ትዝናናላችሁ። እንዲሁም ደግሞ አንድ አዲስ መረጃ የምታውቁ ይሆናል ማለት ነው። እውነተኛ ቤዛ አይነች ብሎ ያሬድ ያስተዋወቃት እንዲሁም ደግሞ ብዙ መታወቃቸውን የሚያሳዩ ምልክቶች፣ የሚጠራሩባቸውና የሚናገራቸው ነገሮች ያሬድ እውነተኛ ፍቅረኛውን እንግዲህ አደባባይ ላይ ማውጣት የፈለገበት ጊዜ አሁንም ሆኖ ያየንበትን ቪዲዮ የምትመለከቱት ነው የሚሆነው። ይህንን ቪዲዮ ላይክ አድርጋችሁ ብታልፉ ትደግፉኛላችሁ፣ በቪዲዮም ደግሞ ትዝናኑበታላችሁ። በልቤ ነግሳለች፣ የልቤንም አዳራሽ መኖሪያ አድርገዋለች ያሬድ ብሎ የዘፈንላትንም ትሰማላችሁ። ሳም አድርጋታለው ሲልም መንገድ ስቶ ነበር ወደ ቀልቡም ሲመለስ ምን ነው ኔንን ዘመን የከፈትኩት ሲል ነበር። ይህንንም ትመለከታላችሁ። ይን ቪዲዮ ላይክ አድርጋችሁ ብታልፎ ትደግፉኛላችሁ። ይህን ቻናል ደግሞ ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ብትሆኑ ለእኔ ትልቅ ስጦታ ነው። አብራችሁ ስለምቆዩ አመሰግናለሁ። ወደ ሰራ በዛባችሁ፣ ወደ ቪዲዮ ውሰዳችሁ። ይህ የያሬድ በእውነተኛው ታሪክ ነው። እውነተኛ አይቱ ቤዛ ከያሬድ ጋር ላይ ላይ አይተናታል። መልካም ቆይታ። ሴት የኒቁመት ካላት በቂ ነው። በዚህ ነገር በቂ ነው። ይሁን መልእክትሽ ደርሶናል፣ ተቀብለናል። ሌላም በል። ከስልሳ አምስት አጭር ነው። አዎ ግለሴት ልጅ በቂ ነው። ዝም አስምመለሺ የጠየኩክ ልጅ አለችው። እሷ እሷ ና እሷ እኮ ቪዲዮ ላይ በጣም ግዙፍ ናት።

ክልክል ነው እንጂ ችግር አልነበረውም እኮ ግን ክልክል በሕገ መንግስቱ ባንገጽ ምናምን የተከለከለ አንታጣግና ነው። አንታጣግና ማለት ታስማምተን ታስማምታለች። ይሄን ሪከርድ ያዙልኝ። የያሬድ ሚስት እንዴት አያቸዋት? ከቢዝ አስጋር ስትነጻጸር እንዴት ነች? ማ ይሻላል? ኮሜንት ሴክሽን ላይ ነገሩኝ። ቻናሌ ደግሞ ሰብስክራይብ እያደረጋችሁ መልካም ቆይታ። መታ ነበር እኮ ምንም፣ እኔ ምንም አላፍንኩም እና አንቺ ሌሊት ወፍ ወይ ታመሻለክ? አይመስለኝም፣ አላመሽም። ቅልፌ መቶ ነበር ቅድም፣ ግን አሁን ጠፋ አለም እንደሆነ አልገባኝም። ኤፍሬም ሰላም ዕድር፣ አሜን ደናቸው አንቺ እንደሆነ ለሊት ለሊት አጥኝ ነገ ክላስ ልገባ እያሰብኩ ስለሆነ በጊዜ ነው። ቆንጆ እንደሱ ከሆነ በጣም ጥሩ። ላይ ብላ አይቆይም። አብረን እንወጣለን። ትተኛለሽ ቆንጆ ከዛ ከዛ መታ ከዛ ምንም ሳትለኝ ወጣች። ለምን እራሷን አትጠይቃትም? ቆንጆ ቆንጆ ሰዎችን አታልፍ የሚገርምሽ